ያሽብኝ መሆኑን ዛሬም ትየትኛለሽ። ቁልፉና አንቺ ያልኩሽ በቃ ማለት ደስ አላለኝ። ቶሎ ምን ኤፍራታ ለማህሌት አንድ ሀሳብ ሹክ ብላት ነበረ። ማህሌትም ይሄን ሀሳብ በሰማሽ ጊዜ በጣም ደስ የሚል ሀሳብ ነው በማለት እንግዲህ የእህቷን ሀሳብ በመቀበል እሺ ብላ ተከታትላት ሄዳ ነበረ። የእፍራታ ሀሳብ እንግዲህ አሁን ብሩክ የለም። በዛ ላይ ደግሞ ከቤቱ አንዳንድ የራስሽ ዕቃ የሆኑትን ይዘሽ ትመጫለሽ። ምንም አይነት ዕቃ እኮ ይዘሽ ሳትመጭ ነው የወጣሽው ከዛ ቤት እና ተመልሰሽ ሄደሽ እቃሽን ቢያንስ ማምጣት አለብሽ እያለች እየገፋፋቻት እና እየመከረቻት ነበረ። እንግዲህ ማህሌት አይ እኔ እሱ በሌለበት አልሄድም እዛ ቤት አሻፈረኝ ብትላትም እሷ ግን እንደምንም አድርጋ ገፋፍታ ወስዳ እንግዲህ እቃዋን እንድታመጣ ለማድረግ እየሞከረች ነው። በዚህ የተነሳ እንግዲህ ወደ ቤት ከሄዱ በኋላ እንግዲህ ከቤት ሄደው ያልጠበቁት ነገር ነው የገጠማቸው። በዚህ የተነሳ ደግሞ ማሊት በጣም ስትነጫነጭ ነበረ። ሁሌም አንቺ የምታነሽልኝ ሀሳቦች እንዳሉ ስህተት ናቸው እና እኔን ችግር ውስጥ የሚያስገቡ ናቸው ስትላትም ነበር። በሌላ በኩል እንግዲህ ዳጣ ቤተሰቦቿን ለማግኘት ብዙ ሀገሮችን በእግሯ እንዲሁም በተለያየ አቅጣጫ እያቆራረጠችው እንግዲህ ሕፃን እያለች ያገኟትን እንዲሁም ደግሞ ያሳደጓትን ሰዎች እየፈለገች ነው። በዚህም የተነሳ ጎዳና ላይ ወድቀ በነበረበት ጊዜ አንዳንድ ሰዎችን አግኝታ ስለ ቤተሰቦቿ እንዲሁም ደግሞ ጠይቃቸዋለች። የመጀመሪያው ያገኘቻት ሰው እንግዲህ ገኒ ስትባል ሁለተኛቱ ደግሞ እንግዲህ ሉሲ ትባላለች። እንግዲህ ሞገስም በቃሉ መሰረት ዳጣም ብቻዋን ጥሏት አልሄድም ነበረ። ቤተሰቦቿን እንድታገኝ የሚያደርገውን እገዛና ችሎታ እያንዳንዱ ነገር ቁጥጥር ስር ለመዋል እንዲሁም ደግሞ ወይ እናቷን ወይ አባቷን ለማግኘት ያብሬሽ መገኘት አለብኝ በማለት እንግዲህ እየተከታተላት ይገኛል። በዚህም ተደስታለች። ልጇ በጣም ሰፍ ብላ ነው ጓጉታ ያለችው። ሉላም እንግዲህ ራሴን ካላጠፋሁ ከዚህ መስኮት ላይ እያለ እዛማ ወይ ትገለኛለህ ወይ ራሴ ሞት አለው እያለች እንግዲህ ራሷን በመስኮት ልትወረውር ትወረውር በነሳች ጊዜ እንግዲህ አጅሬዝ እና በጣም ፈጠን ብሎ በመያዝ። ራሷዋን እንግዲህ ከማጥፋት ወደ ኋላ እንድታደርግ አድርጓታል። ሉላ እንግዲህ እንደዚ አይነት ህይወት እንዴት ነው የምኖረው ስቃይ ብቻ በማለት ዝና ላይ ስትጮህባት ነበረ። ቢሆንም ዝና ለተናገርሻት እያንዳንዷ ነገርማ ተቀጫለች በማለት እንግዲህ እንኳን ይህንን ሰማይ ሰማይና ነው ውስጥ ራሷን እንድትመራት ሳታይ እንዳታይ ማድረግሽ እያል እንግዲህ እየጎተተ ወደ ውስጥ ነበር ይዟት የገባው። ሉላም በጣም እንደዛ ውርድ ካረገችበት በኋላ ቆይ ግን ምን ያክል ነው። ፋሪስ ዱባይ ምን እያልኩ እያዝናኗች ግን እንዴት ነው እንደዚህ እንደዚህ የሚያደርግሽ እርወሻል ወይ ይላታል። እንግዲህ ሉላ እኔ ስለ ራቤ ስለጠማኝ አይደለም የሰው ልጅ ደስተኛ የሚሆነው እንግዲህ ገንዘብ ብቻ ስላለው አይደለም በማለት መልሳለታለች። እውነት ነው እንግዲህ የሰው ልጅ ሀብታም ሊሆን የሚችለው ገንዘብ ስላለው ብቻ አይደለም። ቢሆንም ዝናን ነገር እየተገነዘበ አይደለም። ለእሷ ነፃነት የሰጣት እንዲሁም ደግሞ እንደፈለገች ብትለብስ ትወደው ነበር ትንከባከቡ ነበር እሱ ግን ምንድነው የሚያለብሳት ጥቁር ልብስ ብቻ እንዴ የቁሞት ይባላል የቁሞት ያንስ እኮ ነፃ ያለ ልብስ የሚያማምር ልብስ ብትለብስና ቢቀብላት ልትወደው ትችላለች እንደው እንድትወደው ነው እንጂ ማድረግ ያለበት እንድትጠረው አልነበረም ቢሆንም ሉላ በዚህ የተነሳ በጣም አምራ እያረቀዘች ነበረ እንደው እስከ መቼ ነው እንደዚህ ህይወት የሚቀጥለው አሁን እኔ የልቤ ልቤ ስጦታ ማ እንደሆነ አውቄያለሁ። መቼም ያ ሞገስ ነው። ሞገስን አይተሽ ከተመለሽሽ በኋላ እንዳለ ጸባይሽ ሁሉ ተቃይሯል እና ደግሞ አሳይሻለሁ እሱንማ እና እገላዋለሁ እያለ ይዘት ይባላል። ቢሆንም እሷ ጸጥ ነበር ያለችው። በሌላ በኩል እንግዲህ እፍራታና ና መሀሌት ቁጭ ብለው እያወሩ እያለ በቃ እንሂድ ወደ ቤትሽ እና አንዳንድ እቃዎችን ታመጫለች ስትላት ይፍራታ መሀሌት አልሄድም ብላ ነበረ። እንግዲህ አልሄድም፣ እባክሽ። ሌላ ችግር ውስጥ ነው የምታስገብኝ። ሌባ እኮ መባላችን አይቀርም ከዛ ቤት ከሄድን። አይ እንደዛ ትባይም፣ በዛ ላይ ደግሞ ቤትሽ ነው። እንደገና ደግሞ ምንም ነገር ሳትሄድ ስለወጣሽ የሆነ ነገር ማምጣት አለብሽ በማለት ትገፋባት አለች። በዛ በዛሬ ደግሞ ቅድስት ብቻዋን ስለሆነች ከቤት የፈለገሽ ነገር ብታረጊያት ምንም አታመጣም። ና እንሄድ በማለት ይዛን ነበር የሄደችው። እንግዲህ ማህሌትም በጣም ጥሩ ሀሳብ ነው ውደካ መጎኗል ቅድስት ስለሆነች ጠላቷ እሷን ለማየት ስትል እንግዲህ ሄዳለች። በቃ ልብስ ቀይረን አሁን ፏፏ ብለን መሄድ አለብን ይላሉ። አጅሪት ቅድስት ደግሞ እንግዲህ በቃ በረንዳ ላይ ሆና ንፋስ እየተቀበለች የሚያምር ቦታ አካባቢ ሆና ነበረ። እንደ አጋጣሚ ሆነና ወደታች ወደ ታች ስትመለከት እንግዲህ ኤፍራታ እና መሀሌት ወደ ቤት እየመጡ ታገኘችዋለች። እንዲ መቼም ሰዎች ጋሻ የለም ብለው ሊያጠቁ ይፈርተው ነው ብላ በማሰብ እንግዲህ ቀደም ብላ ለፖሊስ የዳን ምልክታ ነበረ። ቅድስትም ከፖሊሲዎቹ ከፖሊሶች ጋር ባደረገችው የስልክ ልውውጥ እንግዲህ ወዲያውኑ ከቢሯቸው በመሄድ ፖሊስ እያከበረ የመጣችው ዳጣም እንግዲህ ያገኘቻትን ገኒን እንደ ባክሽን፣ እንደ ውሃ ቤት ገብተን ብንጠጣ ብንበላ ደስ ይለናል፣ ግን አሁን እኔ የምጠውት ቤተሰቦችን ለማግኘት እንደው ልጅ እያለው የምታስታውሸው ነገር ካለ ባክሽን ተባበሪ በማለት ገኒ ተጠይቃታለች ማለት ነው ገኒም። እኔ የማስታወሰው እንግዲህ አንዲት ልብስ የምትሸጥ ልጅ አለች እና ሎሲ ትባላለች። እንደው እሷን ሄደች ብታገኛት የተሻለ ነበረ። የማስታወሰው እነግርልሻለሁ። እሷ ከኔ የተሻለ ሀሳብ አላት፣ እውቀት አላት። ያኔ ያብራን ነበረ። አንቺ ሕፃን ሞስ እና ንሰች ትላታለች። እንግዲህ ዳጣም በጣም ትደስታለች። ሞገስም እንግዲህ ከመሰገና በኋላ ያቺ ገኔ የተባለችውም ሰው እንግዲህ ዳጣዬ ቤተሰቦችሽ እንድታገኝ መልካም ምኞት ነው በማለት እንግዲህ መልካም ምኞቷን ገልጻላት ነበር። ሄደችው እንግዲህ ካንቺ በላይ እኔ ራሱ ቤተሰቦችሽ እነማን እንደሆኑ ለማወቅ ጓጉቻ አለው እና እንደው ለምኑ ለምኑ ስልክ ስጡኝ በማለት ማለት እንግዲህ የሁላችሁም ማለት ነው። የሞገዝን ስልክ ነበር ተቃይረው የሄዱት። ግን የተባለችው እንግዲህ መልካም ሰው ስትሆን ወደ ቤት ካልበላችሁ እና ካልጠጣችሁ ብላ ሙጭጭ ብላ ነበረ። ሆኖም እንግዲህ የታጣን ጉጉት ከፊቷ ላይ በማንበብ ልትገፋፋቸው አልቻለችም ማለት ነው እና የሚፈልገውትን መረጃ ከሰጠች በኋላ እንዲሄዱ አድርጋቸዋለች። ሞገስን እንግዲህ ዳጣ ጠበቅ አድርገሽ ወይ የሚል ምክር ተመክራለች። ያው ፍቅረኛሽ ከሆነ ምናምን ልጁ በጣም ጥሩ ሰው ነው፣ ስለዚህ ያዥ እያለቻት ነው እንግዲህ ጥሩ ጥንዶች ይወጣቸዋል ብላ በማሰብ ነው ገኔ እንደዛ አለቻት። ዳጣ ደግሞ አይ እሱ ወንድሜ ነው በማለት እንግዲህ መለስ አላታለች። ነገር ግን ዳጣ ፍቅር ከያዛት እንግዲህ ከሞገስ ምንም ማድረግ አይቻልም። በዛ ላይ ደግሞ ሙጌ እንግዲህ ሉላን የሚረሳት አይመስልም ያው ሊያገባ ሊወድ ይችላል ግን እንደ ሉላ መቼም ማንንም እንደዛ አይቀርብም። ስለዚህ ዳጣ ከሁኑ ባትወደው የተሻለ ነው። ቢሆንም እሷ እንደ ወንድሟን የምታየው ግን ደግሞ ወደፊት ከተፈጠረ ነገር ከባድ ነው የሚሆነው። እንግዲህ ዳጣም ያችን ልብስ ሻጭ የተባለችውን ካገኘቻት በኋላ እሷን ሄዳ ስትጠይቃት እንግዲህ ሱቁ እዚህ አካባቢ ነው ተብለው በሄዱበት አካባቢ ስትጠይቃት አሁን በደንብ ነው የማስታውሰው። እንደው አምጥቶ የጣለች እንደውም ወንድ ነው በማለት እንግዲህ ትነግራታለች። ወይም ስላስተዳደጓ አውርተው ነበረ ሕፃን እያለች እንዴት ነበረች ምናምን የሚል ሞገስ ጠይቋን ነበረ። ከዛ እሷ በጣም ድመት ነበር የምትመስለው ትንሽ እየነበራች ደግሞ ያ ያመጣት ሰው ወንድ ነው ተሸፋፍኖ ነበረ። ስከታተለው ነበረ ከምን ግቢ እንደወጣች ከምን ከምን እያንዳንዷ ተከታትየው ነበረ ትላለች። እንግዲህ እዳጣ ወንድ ነው በዛ ጎዳና ላይ እየጣለች ስትባል በጣም ነበር ያለቀሰችው። ምክንያቱም የወለደች ሰው በቃ ልጇን አውጥታ አትጥልም ጎዳና ላይ የሚል አመለካከት እና ሀሳብ ስላላት በዚህ ተስማምታ፣ እናቴማ ጎዳና ላይ ልትጥለኝ አትችልም፣ በጭራሽ የማይታመን ነገር ነው፣ እሷን ብዬ አላስብም፣ እናት ትሰበስበለች እንጂ ልጆቿን አውጥታ ጎዳና ላይ አጥልም በማለት ስቅስቅ ብላ ነበር ያለቀሰችው። በጣም ያልቀሳለች እንግዲህ ታሪኳን ስሰማ በጣም የሚያሳዝን ነበረ። ቢሆንም ያች ልብስ የምትሸጠው ጓደኛዋ ቤቱ በጣም ተከታተየው። ሲሄድ እንደው በእግር ሆኖ ነው እንጂ የቀናኝና ልከታተለው የቻልኩት፣ በመኪና ቢሆን ግን አልችልም የት ቦታ እንደሚደርስ ራሱ። በጣም ብትሉ ትሉ እየፈጠነ ይሄደው። በዛ ላይ ደግሞ በጣም ከሀብታም ግቢ ነው የወሰደሽ እያወጣሽ እንደው ስከተለው ስከተለው ከቆየው በኋላ ግን የሀብታም ግቢ ነው እና ሶስት ከገባ በኋላ ሊወጣልኝ አልቻለም እና እዛ ተመልሼ መጣሁ ነው ያለቻት። ተመልሼ መጣሁ ካለቻት በኋላ በቃ ወሰዱኝ። አሁን እንጥላለች፣ እዛ ቦታ መሄድ እፈልጋለሁ፣ የት እንዳለ ማወቅ እፈልጋለሁ። ግቢው ምናምን ታስታውሻለች። አሁን ምስክላት እንዲ ብርህ ምንም አስታውሰው አለቻት። ግን ሞገስን ጠበቃ አድርጋ ያሳት። ልጅቱ ከቀሉ አይደለችም፣ አይምሯ ከአስቷ ጋር አይደለም። ስለዚህ እንደው ወደዛ ወደ ስትሄዱ የመኪና ነገር እንዳይገጫት ተጠንቀቅ ብላ ድራ ይህ ተስፋ አላት ዳጣ ቤተሰቦቿን እንደምታገኝ መልካም ምኞቱን እንገልጽላታለን። ማህሌት እና የፍራታም እንግዲህ ከነብረቱ ቤት ከመጡ በኋላ ቀድስ ትንንቅ አድርገው ይዘዋታል። አምጮ የሆነ የተደበቀ ነገር አለ ሰጮን ይለዋታል። ዘርም ኋላ አላውቅም ምን ታረጉ መጣችሁ? ከሰው ቤት በማለት ማለት እንግዲህ ታፋጥጣቸዋለች። ፖሊሱም ከቅድስት ጋር ተባብሮ ስለነበረ ምንም ነገር እንዳትፈሪ፣ በቃ እያንዳንዱ የሚሉሽን ነገር አድርግላቸው እኔ ከጎንሽ ነኝ ብሎ ስላዘዛት፣ እሺ በማለት ተባብረዋለች። እነሱም ያስጨንቋታል እንግዲህ ጉሮም በሆነ አንቃል ለገበም መበራችሪት ማህሬት ማንም የለ ብላ ቆሻሻ እንዴት እያለች ነበረ። ቅድስትን በጣም አናዳታለች። እሱን የመሰለ ባታገኝተው ነው ስትራት በጣም ነው የተናደደችው። ሲጠር ከካሰች በኋላ አችሬ ፖሊስ ይመጣል እና ልቀቂያት በማለት ነበር ያስፈራራት። ፖሊሱን እንግዲህ አላዩትም ነበረ። ብቻ እህትናት እንግዲህ ጨንቋቸዋል። እንዴት እንደሚወጡ አይታወቅም። ቢሆንም ቅድስትን ግን ጠይቀች ነው የመጣ ነው ስራት እውነት ነው እንደዛ ብያለች። ስታሾክ ስታናገር ነበር። ቅድስት ደግሞ ሽምጥጥ ነው ያደረገቻቸው። እንግዲህ የዛሬ ውዷችን ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ